ሀሌሉያ ውድ ወገኖቼ እንዴት ናችሁ ሰላም ናችሁ እኔ በጣም ደህና ነኝ እግዚአብሔር ስም የተባረከ ይሁን እግዚአብሔር ምረቱን አብስቶልኝ ምረቱን አግኖልኝ ጸጋው በስቶ ጸጋ በስቶ የእግዚአብሔር ፍቅር በስቶ የማይለወጠው ፍቅሩ በስቶልኝ ዛሬም በፊታችሁ እንድቀርብ እግዚአብሔር ረድቶኛል የጌታ ስም የተባረከ ይሁን። እንደምታስታውሱት በባለፈው ሳምንት ኃጢአትና መዘዙ እንዲሁም ደግሞ መፍትሄው በሚል የእግዚአብሔርን ቃል አቅርቤላችሁ ነበር። ዛሬም በዛው ላይ እንቀጥላለን። እንግዲህ በባለፈው ሳምንት የባለፈውን መልእክት እንደተጠቀማችሁበት፣ ንስሐ እንደገባችሁበት በጌታችን በመድኃኒታችን ኢየሱስ በማመን ደግሞ የኃጢአትን ይቅርታ እንደተቀበላችሁ ተስፋ አደርጋለሁ። እግዚአብሔርንም ደግሞ አምናለሁ። እግዚአብሔር ይረዳናል። የጌታ ስም የተባረከ ይሁን። ዛሬ እንግዲህ ባለፈው እንደተናገርኩት እዚሁ ክፍል ላይ እንቀጥላለን። ዛሬም እንግዲህ ክፍል ሁለት የሆነውን ኃጢአትና ውጤቱ እንዲሁም የኃጢአትና የውጤቱ መፍትሔ ብዬ ያቀረብኩትን የእግዚአብሔርን ክፍል ላይ እንመለከታለን። የጌታ ስም የተባረቀ ይሁን። እንቀጥላለን። በመጀመሪያ መፍትሔውን ከማየታችን በፊት በመጀመሪያ ኃጢአትና ውጤቱ እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ኃጢአት ምን እንዳስከተለ ኃጢአት ውጤት እንዳለው ተመልክተናል፣ መዘዝ እንዳለው ተመልክተናል። ስለዚህ የኃጢአት ውጤት ምን እንደሚመስል መጽሐፍ ቅዱስ ላይ እንመለከትና ደግሞ ለዚህ ለኃጢአት ላመጣው መዘዝ ኃጢአት በሰው ልጅ ላይ ላመጣው ውጤት ችግር ኮንሲክወንሲ መፍትሄ እግዚአብሔር የሰጠው መፍትሄ ለኃጢአት መፍትሄ ብሎ ያስቀመጠውን ከእግዚአብሔር ቃል የሚናገረውን እንመለከታለን። መጨረሻ ላይ እግዚአብሔር እናመስግነን እንጨርሳለን። የጌታ ስም የተባረከ ይሁን። መጽሐፍ ቅዱስ ያው ዘፍጥረት ምዕራፍ ሶስት ላይ እንደምንመለከተው ሰው በኃጢአት ምክንያት ኃጢአትን በመስራት በእግዚአብሔር ላይ በማመፀ በኃጢአት እንደወደቀ ብዙ ጊዜ ተመልክተናል እና ይህ ኃጢአት ደግሞ በመጽሐፍ ቅዱስ በዘፍጥረት ምዕራፍ ሶስት ጀምሮ ውጤት እንዳለው ኮንሲኮንሲ እንዳመጣ በሰው ላይ ልዩ ልዩ ችግሮችን ልዩ ልዩ መከራዎችን ሰውን ልጅ ወደ መከራ ውስጥ እንዳመጣው ወደ ጨለማ እንደከተተው እንመለከታለን። እንግዲህ ከኃጢአት ውጤቶች ውስጥ ከሚባሉት ውስጥ የመጀመሪያው እንደሚታወቀው ሰው በእግዚአብሔር መልክ እና አምሳል እንደተፈጠረ በእግዚአብሔር ባህሪ በእግዚአብሔር ማንነት እንደተገነባ ውቅሩ በእግዚአብሔር መልክ በእግዚአብሔር ባህሪ እንደተወቀረ ውቅሩ የእግዚአብሔር ማንነትና ባህሪ እንደሆነ ተመልክተናል። ስለዚህ ኃጢአት በመካከል ገባ፣ ሰው በኃጢአት ወደቀ። ከዚህ የተነሳ ውጤቶቹ ከምንላቸው ውስጥ አንኳር አንኳር ዋና ዋና የሆኑትን እንመለከታለን። አንደኛ ሰው ወደ ላይ ከእግዚአብሔር ጋር ህብረቱ እንደተቋረጠ ከእግዚአብሔር ጋር ያለው ግንኙነት ህብረት ፌሎሽፕ ኃጢአት እንዳቋረጠበት እንደሰበረበት የመጀመሪያና የመጀመሪያው ህይወት ከሆነው ከእግዚአብሔር እንደተለየ ከአምላኩ ከእግዚአብሔር ጋር ህብረቱን ፌሎሽፑን ግንኙነቱን እ ሰው ከእግዚአብሔር ጋር ይነጋገር እንደነበረ ያወራ እንደነበረ በማለዳ በቀን በቀትር ሀያ አራት ሰዓት ሙሉ ከእግዚአብሔር ጋር ህይወት ከሆኖ ከእግዚአብሔር ጋር ሰው ይነጋገር ነበር። ሰው ወደ እግዚአብሔር ይቀርብ ነበር፣ እግዚአብሔርም ወደ ሰው ይቀርብ ነበር። ነገር ግን በኃጢአት ምክንያት ይሄ በሰውና በእግዚአብሔር መካከል የነበረው ህብረት እንደተበላሸ፣ ኃጢአት ህብረትን እንዳቆረጠ መጽሐፍ ቅዱስ ይናገራል። በሌላ ቋንቋ ምን ማለት ነው? ሰው በአጠቃላይ ከእግዚአብሔር ተለየ ማለት ሰው ሞተ ማለት ነው። ሞተ ስንል መንፈሳዊ ሞትን እንደ ሞተ ከእግዚአብሔር ጋር ከእግዚአብሔር ጋር የነበረው ህብረት እንደተበላሸ፣ ከእግዚአብሔር እንደተለየ፣ እንደተቆረጠ እንደ ወደ ላይ ከእግዚአብሔር ጋር ሰው ያወራ ስለነበረ ከእግዚአብሔር ጋር የነበረው ግንኙነት እንደተቋረጠ፣ ሰው የእግዚአብሔር ጠላት እንደሆነ፣ እግዚአብሔር ደግሞ ከሰው ጋር የነበረውን ግንኙነት እንዳቋረጠ፣ ሰው በእግዚአብሔር ፍርድ ስር እንደወደቀ መጽሐፍ ቅዱስ ይነግርናል። ሌላው ምንድነው? የምንመለከተው ኃጢአት የኃጢአት ውጤት ከሚባሉት ውስጥ የኃጢአት መዘዝ ከሚባሉት ውስጥ ሰው ወደ ላይ ከእግዚአብሔር ጋር ያለው ግንኙነት ብቻ አይደለም የተበላሸበት። ሰው ደግሞ ወደ ጎን ከራሱ ዝርያ ጋር ከሰው ጋር ራሱ ያለው ህብረት እንደተበላሸበት፣ ሰው ከሰው ጋር እንደተጣላ፣ አዳም ከሔዋን ጋር እንደተጣላ፣ ሁለቱ እርስ በርስ እንደተጣሉ፣ ስምምነታቸው ህብረታቸው እንደተበላሸ መጽሐፍ ቅዱስ ያሳየናል። ወደ ላይ ብቻ አይደለም ወደ ጎንም ሰው ከሰው ጋር እንደተጣላ ህብረቱ እንደተበላሸበት መጽሐፍ ቅዱስ ዘፍጥረት ምዕራፍ ሶስት ላይ እንመለከታለን። ዘፍጥረት ምዕራፍ ሶስት ከቁጥር ሰባት እስከ ቁጥር አስራ ሁለት እና ዘፍጥረት ምዕራፍ አራት ቁጥር ስምንት ላይ እንደምታስታውሱት አዳምና ሔዋን ከእግዚአብሔር ጋር ተለያዩ እርስ በርስ ተጣሉ። ከዛ በኋላ ደግሞ ከኤደን ገነት ከወጡ በኋላ ደግሞ ልጆችን ወለዱ። አቤል እና ቃኤል የሚባሉ ልጆች ተወለዱ። ቃኤል በአቤል ላይ ሲነሳበት፣ ወንድም በወንድሙ ላይ ሲነሳበት ሰው ከሰው ጋር ይጣላ እርስ በርስ መጠላላት እንደሆነ፣ ጦርነት እንደሆነ፣ መገዳደል እንደሆነ፣ መጠፋፋት እንደሆነ መጽሐፍ ቅዱስ ያሳየናል። ስለዚህ ከኃጢአት ውጤቶች መካከል የመጀመሪያው ሰው ከእግዚአብሔር ጋር ተለያየ። ሁለተኛ ደግሞ ሰው ከራሱ ዝርያ ጋር ወደ ጎን ከሰው ጋር እንደተጣላ እንመለከታለን። ወንድም በወንድሙ ላይ ሲነሳ፣ ቃኤል በአቤል በወንድሙ ላይ ሲነሳ፣ አዳም በሔዋን ላይ ሲነሳ፣ ሔዋን በአዳም ላይ ስታምፅ፣ አዳም በሔዋን ላይ ሲያምፅ፣ እርስ በርስ እነኛ በሰላም ሲኖሩ የነበሩ ሳይተፋፈሩ ይኖሩ የነበሩ እርቃናቸውን ለብዙ ዘመናት ሲኖሩ የነበሩት መተፋፈር ጀመሩ። ራቁታቸውን መሆናቸውን አወቁ። ብቻ አይደለም አዳም በሔዋን ላይ ሔዋን በአዳም ላይ ቃኤል በአቤል ላይ መነሳት፣ እርስ በርስ መጠላላት ሆነ። ይሄ ምንድን ነው ካላችሁኝ፣ ምን አመጣው ይሄን ካላችሁኝ፣ በሰላም ይኖር የነበረውን ሰው ቤቱ በጦርነት ተሞላ፣ በጠብ ተሞላ፣ እርስ በርስ መጠላላት ሆነ። ምን አመጣ ካላችሁኝ፣ ይሄ የኃጢአት ውጤት ይባላል መቼም ቢሆን ሰው ከእግዚአብሔር ጋር ሰላም ሲሆን ነው ከሰውም ጋር ሰላም የሚሆነው። ሰው ከእግዚአብሔር ጋር በሰላም መኖር ሲጀምር ወደ ጎን ከሰውም ጋር ሰላም ይሆናል። ወደ ላይ ሰው ከእግዚአብሔር ጋር ከተጣላ ከሰው ጋር ምንም ሰላም አይኖረውም። ስለዚህ የሰው ልጅ ከሰው ጋር በሰላም ለመኖር መጀመሪያ ወደ ላይ ከእግዚአብሔር ጋር ያለውን ኅብረትና ግንኙነት ማስተካከልና ማደስ አለበት። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሌላው ሰው ከእግዚአብሔር ጋር ተጣላ። ሰው ከሰው ጋር ከራሱ ጋር ተጣላ እርስ በርስ አዳም ከሔዋን ጋር ቃኤል ከወንድሙ ከአቤል ጋር መጋጨት ጀመረ። ያ ብቻ አይደለም ከተፈጥሮም ጋር መጣላት ጀመረ። ሰው ሰው ከተፈጥሮ ጋር ያለው ግንኙነቱ ተበላሸ። እንደምናስታውሰው ዘፍጥረት ምዕራፍ ሦስት ከአስራ ሰባት ጀምሮ እግዚአብሔር ምናለም ምድር እሾህና አሜኪላን ታበቅለብሃለች አሉ። ምድር፣ ያቺ መልካም የሆነችው ምድር፣ መልካምን ነገር ትሰጠው የነበረችው ምድር፣ በኃጢአት ምክንያት ሰው ከተፈጥሮ ጋር ተጣላ። ተፈጥሮም ደግሞ በሰው ላይ ምን አለበት? ከፋበት። እሾህና አሜኪላ፣ ህመም፣ በሽታ፣ ደዌ፣ ቫይረስ የተባሉት ከዚያን ጊዜ ጀምሮ ነው የተነሱ። የኃጢአት ውጤቶች ናቸው። ስለዚህ በሦስተኛ ደረጃ የኃጢአት ውጤት ምንድን ነው ብለን ስናስብ ሰው ከተፈጥሮ ጋር ተጋጨ፣ ተፈጥሮም ለሰው ከፋበት። ሌላው በአራተኛ ደረጃ የምንመለከተው እንግዲህ እንደምታስታውሱት መሰረታዊ ፍላጎት ለሰው ችግር አልነበረም። ከውድቀት በፊት ሰው በኃጢአት ከመውደቁ የመሰረታዊ ፍላጎት እነዚህ ቤዚክ ኒድስ የሚባሉት መሰረታዊ ፍላጎት የሚባሉት ምግብ ልብስ መጠለያ ሁሉ የተሟላለት ነበር ሰው ነገር ግን በኃጢአት ምክንያት የሰው ልጅ እግዚአብሔር ሰውን ከመፍጠሩ በፊት እንደምናስታውሰው ዘፍጥረት ምዕራፍ አንድ ምዕራፍ ሁለት ለሰው የሚያስፈልገውን በሙሉ እግዚአብሔር ፈጥሮ ሞልቶ ሙሉ አድርጎ ነው ያዘጋጀለት መጠለያ የኤደን ገነት፣ የሚበላውን በምድር ላይ እጽዋቶች፣ የሚያስፈልገውን ሁሉ ልብሱ ደግሞ የእግዚአብሔር ጸጋ። ሃሌሉያ። ከውድቀት በፊት የሰው ልጅ በእንደዛ አይነት በተመቻቸ ህይወት ውስጥ ነበር የሚኖረው። ሰው በኃጢአት ከወደቀ በኋላ ግን መሰረታዊ ፍላጎትን አጣ። መሰረታዊ ፍላጎትን ለማግኘት መርከብ ጀመረ ምግብ ለመብላት ጥረት ሆነበት። መሰረታዊ ፍላጎት መጠለያ ለማግኘት ጥረት ሆነበት። ምክንያቱም እግዚአብሔር አምላክ ከኤደን ገነት የሰው ልጅ አስወጥቶ ኤደን ገነትን ደግሞ በምትገለባበት ሰይፍና በኪሩቤል ዘግቶበታል። ስለዚህ ከኃጢአት ውጤቶች ከምንላቸው ውስጥ አራተኛ ደረጃ ላይ ያለው መሰረታዊ ፍላጎት ለማግኘት መድከምን እንመለከታለን። ዘፍጥረት ምዕራፍ ሦስት ቁጥር 17 ላይ እናገኘዋለን። ሌላው እርካታ ማጣት፣ በአምስተኛ ደረጃ እርካታ ማጣት። የሰው ልጅ እርካታ አጣ፣ በልቡ ላይ እርካታ አጣ፣ ሰላምን አጣ፣ እረፍትን አጣ፣ ተቀበዝባሽ ሆነ። በምን ምክንያት ካላችሁኝ በኃጢአት ምክንያት። ሌላው በስድስተኛ ደረጃ የምንመለከተው ከኃጢአት ውጤት የሆነው ለጊዜው የነፍስ ክፍሉ ነፍሱ ከስጋው መለየት ሞት ማለት ነው። የስጋ ሞት መጀመሪያ ላይ እንደተመለከትነው የመጀመሪያው የኃጢአት ውጤት የሆነው ህይወት ከሆነው ከእግዚአብሔር መለየት ነው። ወደ ላይ ከእግዚአብሔር ጋር ይነጋገር የነበረው የሰው ልጅ ህብረት ያደርግ የነበረው የሰው ልጅ ከእግዚአብሔር ተለየ። ይሄ መንፈሳዊ ሞት ይባላል። ህይወት ከሆነው የህይወት ምንጭ ከሆነው ከእግዚአብሔር መለየት መንፈሳዊ ሞት ይባላል። መንፈሳዊ ሞት ብቻ ነው ለሚያጋጠመው የሰው ልጅ ለጊዜው ነፍሱ ከስጋው ተለየች፣ ስጋዊ ሞትን ሞተ። ሌላው ደግሞ የሰው ልጅ በኃጢአት ምክንያት የተከሰተበት የደረሰበት ችግር ምንድነው ካላችሁት የዘላለም ፍርድ ነው የተፈረደበት። ከእግዚአብሔር ቁጣ ከእግዚአብሔር ፍርድ በታች ነው የሆነው። ሰው ከእግዚአብሔር ፍርድ የእግዚአብሔር ቁጣ በሰው ልጅ ነው የሆነው። የጌታ ስም የተባረከ። እንግዲህ እንደምንመለከተው ኃጢአት ውጤቱ መዘዙ ብዙ ነው፣ በሰው ልጅ ያስከተለው ከአዳም ኃጢአት በኋላ ባሉት ዘመናት ሁሉ ኃጢአት ከዘፍጥረት ምዕራፍ ሶስት ወደ ዓለም ከገባ ጊዜ ጀምሮ የሰው ታሪክ የሰው ልጅ ከእግዚአብሔር ሲሸሽ እንመለከተዋለን። ኃጢአት ከእግዚአብሔር ያሸሻ ከእግዚአብሔር ይልቅ ራሱን ሲወድ እንመለከተዋለን። ከእግዚአብሔር ፍቃድ ይልቅ የራሱን ፍቃድ ሲያደርግ እንመለከተዋለን። ሰው ከእግዚአብሔር ሲሸሽ፣ ሰው ከእግዚአብሔር ሲኮበልል፣ ምክንያቱም ኃጢአት ከእግዚአብሔር ያሸሻል ከእግዚአብሔር ያስኮበልላ የእግዚአብሔርን ፊት እንዳናይ ነው የሚያደርገን። የራሱን ፍቃድ ማድረግ ጀመረ። ከእግዚአብሔር ህይወት እየራቀ መምጣት ጀመረ። ልቡ ደንዳና ሆነ። ልቡ አመፀኛ ሆነ። ከእግዚአብሔር ደግሞ በራቀ ቁጥር ከዘፍጥረት ምዕራፍ ሶስት ጀምሮ የሰው ልብ ደንዳና የሆነ መጣ። አመፀኛ እየሆነ መጣ። ጠንካራ እየሆነ ልቡ መጣ። የሰው ልጅ በምን ምክንያት ካላችሁኝ፣ በኃጢአት ምክንያት። ከዚህ የተነሳ የሰው ልጅ የተስፋ መቁረጥ ውስጥ ገባ። ተስፋ ቆረጠ። ተስፋ ቢስ ሆነ። ተስፋ የሌለው ሆነ። የሰው ልጅ ከእግዚአብሔር ከተለየ ጊዜ ጀምሮ ተስፋን አጣ። ተንከራታች ሆነ። ልቡ ላይ ጨለማ፣ ልቡ ላይ አመፅ፣ ልቡ ላይ ክፋት፣ ልቡ ደነደነ። ሕይወት ከሆነው ከእግዚአብሔር ተለየ። የእግዚአብሔር ቁጣ የእግዚአብሔር ፍርድ ደግሞ በሰው ላይ ፈሰሰ። ሆኖም ግን የምስራች አለ የዛሬ ምንም እንኳን ሰው በኃጢአት ምክንያት ከእግዚአብሔር ቢለይ ምንም እንኳን ሰው ሰው ከሰው ጋር ቢጋጭ አዳም ከሔዋን ጋር ሔዋር ከአዳም ጋር እርስ በርስ ቢጋጩ ከተፈጥሮ ጋር ቢጋጩ ሰው መሰረታዊ ፍላጎቱን ለማግኘት ቢደክም ቢጥር፣ ጥረህ ግረህ ብላ በላብህ ወዝ ብላ ቢባልም ሰው በመጨረሻ ተስፋ ቢቆርጥም ተስፋ ቢስ ቢሆንም ጨለማ ቢውጠው፣ ሆኖም ግን የምስራች አለው መጽሐፍ ቅዱስ የእግዚአብሔር ቃል

የእንደገና አምላክ የሆነው ምሕረትን የተሞላው እግዚአብሔር ተስፋን ሲሰጥ እንመለከታለን። ሃሌሉያ። ሰው በዚህ ተስፋ የለሽ ሕይወት ውስጥ እግዚአብሔር ሰውን አልቶ ራሱ እግዚአብሔር ሰው ሆኖ እግዚአብሔር ሰው ሆኖ ዮሐንስ ወንጌል ምዕራፍ አንድ ላይ እግዚአብሔር የሆነው ቃል የሆነው እግዚአብሔር ሰው ሆነ። ይሄ ሰው የሆነው እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ሃሌሉያ! በምድር ላይ በስጋው ወራት ታዛዥ ሆኖ እግዚአብሔር አብ አባቱን ታዞ፣ እስከ መስቀል ሞት ድረስ ታዞ በመስቀል ላይ ደሙን አፍስሶ ሥጋውን ቆርሶ ሞቶ ነገር ግን ሞቶ አልቀረም። በሦስተኛው ቀን የሞትን ኃይል ሰብሮ ከሙታን መካከል ተነስቷል። የሰው ልጅ ተስፋ ያጣው የሰው ልጅ ራሱ እግዚአብሔር ሰው ሆኖ የጠፋውን የሰው ልጅ ሊያስታርቅ መጣ። ኢየሱስ ክርስቶስ ጌታ ነው። እስከ መስቀል ሞት ድረስ ለአባቱ ታዘዘ። ለእግዚአብሔር አብ ታዘዘ። እግዚአብሔር ወልድ ሰው ሆኖ መጣ። የመስቀል ሞትን ሞተ። ስለ እኛ ርግማን ሆነ። በመስቀል ላይ ተሰቃየ። ደዌያችንን ተቀበለ። ኢሳያስ ምዕራፍ ሃምሳ ሦስት ላይ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ ሃሌሉያ በርሱ ቁስል እኛ ተፈወስን ይላል። ምትክ ሆነልን፣ ቤዛ ሆነልን። የናዝሬቱ ኢየሱስ ከድንግል ማርያም የተወለደው ኢየሱስ ሰው ሆኖ መጣ። አምላክ ሰው ሆነ። በአንድ አካል ሁለት ባሕርያትን ይዞ እግዚአብሔር ሰው ሆኖ ፍጹም ሰው ፍጹም አምላክ በአንድ አካል ተገልጦ አምላክ ሰው የሆነው በመስቀል ላይ ሞተ፣ ደሙን አፈሰሰ። እግዚአብሔር አብ የሚፈልገውን ከሰው የሚፈልገውን በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካኝነት አገኛ። ስለዚህ ዛሬ አንድ የምስራች አለኝ። ይሄ የጠፋውን የሰው ልጅ ሊያድን የሚችለው እግዚአብሔር ብቻ ነው። ሰው ለራሱ ቤዛ መሆን አይችልም። ሰው ሰውን ማዳን አይችልም። አየነው፣ ከዘፍጥረት ምዕራፍ ሶስት ላይ የሰው ዘር ግንድ የሆኑት መነሻ የሆኑት አዳምና ሔዋን በኃጢአት ምክንያት ከእግዚአብሔር ተለዩ። እግዚአብሔርም ከኤደን ገነት ታስወጣቸው። ከዛን ጊዜ ጀምሮ ሰው ተስፋ ቢስ ነው የሆነው። ስለዚህ የሰው ልጅ ለራሱ መድኃኒት መሆን አይችልም። ከዛን ጊዜ ጀምሮ ሰው ተስፋ ቢስ ነው የሆነው። ግን ራሱ የእግዚአብሔር ክንድ የራሱ የእግዚአብሔር ክንድ መድኃኒትን አመጣለን። እሱም ኢየሱስ ክርስቶስ ይባላል። ስለዚህ በኤፌሶን ምዕራፍ ሁለት ላይ በአዲስ ኪዳን ይሄን ላሳያችሁና የዛሬው መልእክቴን እጨርሳለሁ። ኤፌሶን ምዕራፍ ሁለት አጠቃላይ የሰውን ማንነት ሆሮ ጳውሎስ በኤፌሶን ምዕራፍ ሁለት ላይ ሲናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በበደላችሁና በኃጢአታችሁ ምን ነበራችሁ? ሙታን ነበራችሁ። ሙት ነበራችሁ። ከእግዚአብሔር የተለያችሁ ነበራችሁ። በደላችሁና ኃጢአታችሁ ከእግዚአብሔር ለይቷችኋል። ህይወት ከሆነው ከእግዚአብሔር ተለይታችኋል። በእነሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው ይላል። አየር ላይ ለሚሰራው አለቃ ፍቃድ፣ ለሰይጣን፣ ለዲያብሎስ፣ ለሉሲፈር ትገዙ ነበር። እሱ ይገዛችው ነበር። ከፍጥረታቸው የቁጣ ልጆች ነበራቸው። ይመራቸው የነበረ ይገዛቸው የነበረ በልባቸው ላይ የነገሰ አየር ላይ የሚሰራው መንፈስ አለቃ ነው፣ ሰይጣን ነው የሚመራቸው የነበረው ነው የሚለው ሐዋርያው ጳውሎስ የኤፌሶን ሰዎች። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረገን በስጋችን ምኞት በፊት እንኖር ነበርን እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። በጌታችን በኢየሱስ ክርስቶስ አምነው ከመዳናቸው በፊት የኤፌሶን አማኞችን ቅዱሳንን በክርስቶስ ኢየሱስ አምነው ከመዳናቸው በፊት በእግዚአብሔር ከመመረጣቸው በፊት የኃጢአት ይቅርታን ከመቀበላቸው በፊት የሕይወት ማንነታቸውን ሲነግራቸው ሙታን ነበራቸው አየር ላይ የሚሰራው መንፈስ አለቃ ይቆጣጠራችሁ ነበር። ከእግዚአብሔር ተለይታችሁ ነበር የምትኖሩት። ይህ ቁጣ ልጆች ነበራችሁ። የሥጋችሁን እና የልቦናችሁን ፍቃድ እያደረጋችሁ ትኖሩ ነበር። የራሳችሁን ፍቃድ እያደረጋችሁ ነበር የምትኖሩት። የራሳችሁ ምኞት በማድረግ ነበር የምትኖሩት። ከእግዚአብሔር ቁጣ ከእግዚአብሔር ፍርድ ስር ነበራችሁ ነው የሚላቸው። ጌታ ይባረክ። ይህን ብቻ አይደለም፣ ሐዋርያው ጳውሎስ ለኤፌሶን አማኞች የሚናገረው ቁጥር አራት ላይ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ይላል። ሀሌሉያ። ይሄ ነው ዛሬ የምስራችን። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ህይወትን ሰጠን ይላል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ሰውን ከመውደዱ የተነሳ ከምህረቱ ብዛት የተነሳ ከፍቅሩ ብዛት የተነሳ ምንም እንኳን በበደላችንና በኃጢአታችን ሙታን ብንሆንም ከክርስቶስ ጋር ህይወትን ሰጠን ይላል። በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅርቱ የተነሳ በበደላችን ሙታን እንኳን በሆኑ ጊዜ ከክርስቶስ ጋር ህይወትን ሰጠን በጸጋ ድናችኋልና ይላል። በጸጋ ምን ብላችኋል? ድናችኋልና። የእግዚአብሔር ስጦታ በሆነው በኢየሱስ ክርስቶስ በማመናቸው። ጸጋ የእግዚአብሔር ነፃ ስጦታ ነው። ለማይገባው አመጸኛ ለሆነ በደለኛ ለሆነ የእግዚአብሔር ነጻ ስጦታ ምንድነው? ካላችሁን ጸጋ ይባላል። ይሄ ጸጋ ደግሞ ማን ነው? ካላችሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ጌታ ስትቀበሉ፣ በዚህ ጌታ ስታምኑ መዳን ይሆንላችኋል ለሚለው መጽሐፍ ቅዱስ ቁጥር 8 ላይ ዝቅ ብዬ አነባዋለሁ ነው ጸጋው በእምነት አድኗችኋልና ይላል። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም እንዳይመካ ከስራ አይደለም። ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። በክርስቶስ ኢየሱስ ዳግመኛ ተወለድን ይላል። በክርስቶስ ኢየሱስ በማመን እግዚአብሔር ባዘጋጀው የማዳን ስራ በሚቀበልና በሚያምን በእግዚአብሔር ነጻ ስጦታ በሚቀበልና በሚያምን የዘላለምን ሕይወት ያገኛል። ከእግዚአብሔር ጋር ይታረቃል። የኃጢአትን ይቅርታ የኃጢአትን ስርየት ይቀበላል። ያ በኃጢአት ምክንያት ከእግዚአብሔር ጋር የተጣላው የሰው ልጅ ከእግዚአብሔር ጋር ህብረቱ የተበላሸበት እግዚአብሔር በሆነው በጌታችን በኢየሱስ ክርስቶስ በኩል ሲመጣ ከእግዚአብሔር አብ ጋር እርቅ ይሆንለታል ነው የሚለው መጽሐፍ ቅዱስ። የጌታ ስም የተባረከ ይሁን። እንዴት ነው መዳን የሚቻለው? እንዴት ነው ያ የጠፋው ህብረት የሚመለሰው? ካላችሁኝ መጽሐፍ ቅዱስ እዚሁ ኤፌሶን ምዕራፍ ሁለት ቁጥር ስምንት ላይ ጸጋው በእምነት አድኗችኋልና፣ ይላል። ጸጋው የእግዚአብሔር ነፃ ስጦታ፣ የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ፣ ጌታችን ኢየሱስ ክርስቶስ የሰራውን ሥራ በማመን በማመንና በመቀበል ይህን የእግዚአብሔር ነፃ ስጦታ ስናምን ስንቀበል፣ መዳን ይሆናል። ህብረት ይታደሳል። ከእግዚአብሔር ጋር ያለን ግንኙነት ይታጥሳል። ሰው ከሰው ጋር ያለው ወደ ጎን ግንኙነት ይታጥሳል። ከተፈጥሮ ጋር ያለን ግንኙነት ይታጥሳል። የጌታ ስም የተባረከ ይሁን። ዘፍጥረት ምዕራፍ ሶስት ላይ የሰው ልጅ ያጣውን የእግዚአብሔርን በረከት ሁሉም እንደገና በጌታችን በኢየሱስ ክርስቶስ ይቀበላል። ጌታችን ኢየሱስ ክርስቶስ ቀልብሶታል። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ከድንግል ማርያም በመወለድ በቀረኔው በመስቀል ላይ ደሙን በማፍሰስ ስጋውን በመቁረስ በመሞት በሶስተኛው ቀን ከሙታን በመነሳት፣ ዘፍጥረት ምዕራፍ ሶስት ላይ የተተረማመሰው የተበለሻሸው የሰው ሕይወት በክርስቶስ ኢየሱስ ታድሷል። ጌታችን ኢየሱስ ክርስቶስ ገልብጦታል። ታሪክ ተቀይሯል ስለዚህ ወንድሜ ስለዚህ እህቴ ዛሬ የምሥራች አለኝ ይህን ጌታ ስትቀበዩ ይህን ጌታ ስታምሪው ያ ዘፍጥረት ምዕራፍ ሦስት ላይ የተበላሸበት የሰው ታሪክ የእኛ ታሪክ እንደገና ይታድሳል እንደገና ከእግዚአብሔር ጋር ህብረት ይጀምራል የጌታ ስም የተባረከ ይሁን ኢየሱስ ክርስቶስ ጌታ ነው ስለዚህ ዛሬ ይህን ጌታ ብትቀበሉት በዚህ ጌታ ብታምኑ ሌላ የመዳኛ መንገድ የለም። ሌላ የመዳኛ በር የለም። መዳኛው አንድ ነው። መካከለኛው አንድ ነው። በእግዚአብሔርና በሰው መካከል የነበረውን የጥል ግድግዳ ያፈረሰው በደሙ ያፈረሰው፣ ስጋውን ቆርሶ ያፈረሰው፣ መጋረጃው ለሁለት የተሰነጠቀው፣ ወደ ቅድስተ ቅዱሳን መግቢያው፣ ወደ አብ ወዳለበት መግቢያው፣ በሩ መንገዱ አንድ ብቻ ነው፣ እሱም ጌታችን ኢየሱስ ክርስቶስ ይባላል። ይህን ጌታ ብታምኑበት መዳን ይሆናል። ህብረት ይታደሳል። ኢየሱስ ክርስቶስ ጌታ ነው። እወዳችኋለሁ፣ አከብራችኋለሁ። የቀረውን ጊዜ አሁንም የቀረኝን ጊዜ በሚቀጥለው ሳምንት ስለ መዳን ሳልቬሽን፣ ደህንነት ሰው እንዴት ነው የሚድ ነው ሰው እንዴት ነው ከእግዚአብሔር ጋር ህብረቱ የሚታደስለት ሰው እንዴት ነው ከእግዚአብሔር ጋር የሚታረቀው? ሰው እንዴት ነው የዘላለምን ህይወት የሚያገኘው? ሰው እንዴት ነው ከኃጢአት የሚነጻው የሚለውን ቀጥለን እናያለን። አሁን አቀረብኩት ላይ ጨምሬ ጨምሬ ያቀርባለሁ። ሌላ መልእክት የለኝም፣ ስለምወዳችሁ ለእኔ የደረሰልኝ፣ ለእኔ ለአመፀኛው፣ ለእኔ ለኃጢአተኛው፣ ለእኔ ለበደለኛው የደረሰልኝ ሰላም ላጣሁት ረፍት ላጣሁት ጨለማ ለዋጠኝ የደረሰልኝ በልቤ ላይ ሰላምን የሰጠኝ የሰላሙ ንጉሥ ኢየሱስን እንድትቀበሉት እሱን ተቀብላችሁ አምናችሁ እንድትድኑ ህብረታችሁ ከእግዚአብሔር ጋር እንዲታደስላችሁ ከጨለማ ወደሚደነቅ ብርሃን እንድትመጡ ከሲኦን እንድታመልጡ ከገሃናም እንድትድኑ የእግዚአብሔር ልጅ እንድትሆኑ ስለሞት ጥማቴ ስለሆነ የሁል ጊዜ ጸሎቴ ስለሆነ ይሄ ፍቅር ግድ ስለሚለኝ ስለምወዳችሁ እግዚአብሔርን ስለምወድ እናንተን ስለምወዳችሁ ይሄን አገልግሎት እቀጥላለሁ። የጌታ ስም የተባረከ ይሁን። እወዳችኋለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያውና ድንቅ ስም አሜን።